በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርሐ መጋቢት ሃያ አራት አንድ አምላክ በመሆን ብምሆን በአበው ለመንፈስ ቅዱስም መጋቢት ሃያ አራት በዚች ቀን በእስክንድርያ ለተሾሙ አባቶች ሊቃነ ጳጳሳት ሃምሳ ዘጠናኛ የሆነ ቅዱስ አባት የእስክንድርያ ሊቀ ጳጳሳት አባ መቃር ሰረፈ። ይህም የከበረ አባት ሳብራ ከምትባል ሀገር ነው። ከታናሽነቱ ጀምሮ ይህን ዓለም ንቆ ትቶ የምልኩስናን ልብስ ልብስ ወደደ። ወደ አስቀጥስ ገዳምን በመግባት በታላቁ አባ መቃርስ ቤተ ክርስቲያን ውስጥ መነኮሰ። በተጋድሎም ተጠመደ። ከእርሱም በጎ ስራዎችና ትሩፋቶች ተገልጾ ታየው። ከእርሱ አስቀድሞ የነበረ ሊቀ ጳጳሳት አባ ቁዝማውስ ባረፈ ጊዜ ኢጲስቆጶሳቱ ሾሙት ዘንድ በአንድ ምክር ተሰማምተው ለእስክንድሪያ ሊቀ ጳጳሳት አድርገው ያለ ፈቃዱ ሳይወድ በግድ ሾሙት። ወደ እስክንድሪያም ይዘውት ሲሄዱ እግር መንገዱን ከተወለደባት ሀገር ደረሰ። እናቱም በዚያ በህይወት አለች። እርሷም የዚህን የኃላፊውን ዓለም ክብር የምትጠላ እግዚአብሔርን የምትፈራ እውነተኛ ሰው ናት። ወደ እርሷም እንደመጣ ስለ እርሱ በሰማች ጊዜ ልትቀበለው አልወጣችም። ነገር ግን እርሱ ራሱ እርሷ ወዳለችበት ቤት ገባ። ተቀምጣም ትፈትል ነበር

በምዕመናን ሁሉ ኃጢአት ነው ብላ መለሰችለት። ከዚህ በኋላ ሁለቱም በአንድነት አለቀሱ። ይህም እናቱ የተናገረችው ነገር በልቡ አደረ። ስለራሱ ራሱ ድህነትና ምዕመናንንም ነፍሳቸውን ለማዳን መጻሕፍትን በማስነበብ በመምከርና በመግዘጽ እያነቃ ስታገል ኖረ። ደግሞ በእውነተኞች ካህናት ምስክርነት በቀር ካህናትን እና ኤጲስ ቆጶሳትን ከመሾም የሚጠነቀቅና የሚጠበቅ ሆነ። ከቤተ ገንዘብ የማይገባውን ምንም ምን አይወስድም ነበር። ኤጲስቆጶሳትንና ውስጥንም ወገኖቻቸውን ጥቅም ባላቸው በቅዱሳት መጽሐፍት ቃል በመምከር ይጠብቋቸው ዘንድ ያዛቸው ነበር። በሰላምና በጸጥታ ሆኖ በማርቆስ ወንበር ሀያ ዓመት ኖረ። በሾመቱ ወራት አብያተ ተቃንተው ተስተካክለው ያለመቋረጥ በጸሎትና በቅዳሴ ተሰርተው አገልግሎት ሲሰጡ ኖሩ። ከዚህ በኋላ በሰላም አረፈ። በጸሎቱ የምትገኝ በረከት ከኛ ጋራ ለዘላለሙ ትኖር አሜን! በዚችም ዕለት ደግሞ አይሁድ በጌታችን ላይ አጸንተው መከሩ። ለእርሱ ክብር ምስጋና ይሁን ለዘላለሙ አሜን። መጋቢት 24 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ተክለ ሃይማኖት ጽንሰቱ፣ ቅዱሳን እግዚእ ኃረያና ጸጋ ዘአብ፣ ቅዱስ አባ መቃርስ ሊቀ ጳጳሳት ወርኃዊ በዓላት፦ ቅዱስ አጋቢጦስ ጻድቅ፣ ቅዱስ ቅድስት ክርስቶስ ሰምራ፣ ቅዱስ ሙሴ ጸሊም፣ ቅዱስ ቶማስ ዘመረስ፣ ቅዱስ አብላሪዮስ ታላቁ፣ 24ቱ ካህናተ ሰማይ። በረከት በጻድቅ ራስ ላይ ነው፣ የኃጢአንን አፍ ግን ግፍ ይከድነዋል። ጻድቅ የጻድቅ መታሰቢያ ለበረከት ነው፣ የኃጢአን ስም ግን ይጠፋል። ምሳሌ 10 ከቁጥር 6 ጌታዬ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የደሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክትን እያሳሰቡ በችግረ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትባህን መላእክት፣ ውጽማን ደናግል፣ እንዲሁም ደጋጎች መነኮሳት፣ ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፈ ወረቀት አዘጋጅተው ብራና ደምጠው የጻፈው እና ያጻፈው ከግእዝ ወደ አማርኛ ተረጉመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ለና ያዳመጠ በደለኛን ሁሉ የምታስምር የጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየ